የአሜሪካና የእስራኤል ግንኙነት መሬት ነክተዋል ተረብሿል። በግራ በቀኝም የሁለቱ ሀገራት ግንኙነት አደገኛ ደረጃ ላይ መድረሱን የሚያሳዩ የተለያዩ ዜናዎች እየተሰራጩ ይገኛል። ለአስርተ ዓመታት ያህል እስራኤል በታላቅ ደጋፊና አጋሯ ላይ ያዋለችው ጥረቷ ሁሉ አፈርድሜ የበላ ይመስላል። እያወራን ያለነው በእስራኤል ላይ ፊት ለፊት እየተኮሱ ስላሉ የአሜሪካን ባለስልጣኖች ነው። በመካከለኛው ምስራቅ የአሜሪካን ልዩ ልዑክ ስቲቭ ዊትኮፍ እንኳ በቅርቡ ያሉትን ብንመለከት፣ እስራኤል ያለምንም ትርጉም የጋዛውን ጦርነት እያራዘመችው ነው ሲሉ ለታጋጭ ቤተሰቦች መናገራቸውን ታይም ኦፍ እስራኤል በሚባል በእስራኤል ሀገር በሚታተም ጋዜጣ ላይ ሳይቀር ርዕስ ሆኖ ወጥቶዋል። ሌላው በእስራኤል የሚታተም እስራኤል ሀዮም የሚባል ጋዜጣ በሁለቱ ሀገራቶች መሀል ያለው ግንኙነት እየተበላሸ መሄዱን የሚያትቱ ዜናዎችን ይዞ ወጥተዋል። አሜሪካ እስራኤልን በመሰረታዊነት ሊያሳትፉ የሚገባቸውን ስምምነቶች ያለ እስራኤል እየተፈራረመች በመሆኑ እስራኤል ስለ ስምምነቱ እንደ ማንኛውም ሰው ከሚዲያ ዜናውን ለመስማት ትገዳለች። ለምሳሌ ብናይ እንኳን ትራምፕ ከሁቲ ጋር የተኩስ አቁም ስምምነት ማድረጉ እስራኤልን ሳያካትት፣ ትራምፕ የመጨረሻውን የአሜሪካን ታጋች ለማስለቀቅ ከሐማስ ጋር መነጋገሩ ከእስራኤል ጋር ያላቸውን ግንኙነት እንዲያሻሽሉ ቅድመ ሁኔታ ሳያስቀምጥ ከሳውዲ አረቢያ ጋር አንድ ወሳኝ ስምምነት ለማድረግ ሳውዲ አረቢያን ለመጎብኘት መሄዱ። ውድ ወንድምና እህቶቼ ስለ ሁኔታው በዝርዝር የምንነግራችሁ ነገር አለን። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጎ ላይክ በማድረግ ይህንን ቪዲዮ እንጀምር። ሁሌ የምንለቀው አዳዲስ ነገር እንዲደርሳችሁ የደውል ምልክቱን ተጫኑ። እንቀጥል። የመጀመሪያው ትኩረታቸው እንዲሆን የምፈልገው እንደ አውሮፓውያን አቆጣጠር ሜይ 4 በወጣ አንድ ርዕስ ላይ ነው። ይህም ርዕስ የሚያተኩረው የአሜሪካ የብሔራዊ ደህንነት አማካሪ የሆኑት ማይክ ዋልሽን ነው። ይህ ሰው በትራምፕ አስተዳደር ከሥራው የተባረረው ኢራንን በቦምብ ለመደብደብ ከእስራኤል መሪዎች ጋር ሲያሴር በመገኘቱ ነው። ዴይሊ ሜይል የተባለ በአሜሪካ የሚገኝ ጋዜጣም ዶናልድ ትራምፕ የብሔራዊ ደህንነት አማካሪውን ማይክ ዋልሽን ኢራንን በቦምብ ለመደብደብ ከእስራኤል መሪዎች ጋር በማሴሩ ከሥራው አባረሩ የሚል ርዕስ ይዞ ወጥቷል። ይህ የሚያሳየን እስራኤል ከአሜሪካ ፖለቲካ ውስጥ በኋላ በር የመግባት ፈቃድ እንዳላትና ለረዥም ጊዜ ያህልም ስትጠቀመው እንደነበረ ነው። ነገር ግን ይህ አሜሪካ አይሆንም ብላ እንደመለሰቻት የሚያሳየን አንዱ ምሳሌ ነው። በእስራኤል ሀገር የሚታተመው እስራኤል ሀዮም የተባለ ጋዜጣ በሁለቱ ሀገራቶች መሃል ያለው ግንኙነት እየተበላሸ መምጣቱን፣ ምን ይህ ብቻ! ይኸው ጋዜጣ ያለ እስራኤል ተሳትፎ ትራምፕ ለሳዑዲ የኒውክሌር ፕሮግራም ስምምነት የሴኔቱን ድጋፍ አያገኝም ብላ እስራኤል ታምናለች የሚል ርዕስ ያለው ዜና ይዞ ወጥቷል። ይህንን ማመን ምን ያህል ከባድ እንደሚሆንባችሁ ለመገመት አያዳግትም። እርግጥ ነው እስራኤል አሜሪካን ትቆጣጠራለች የመሳሰሉትን አይነት ነገር ማለት በጸረ ሴማዊነት ያስፈረጃል። እዚህ ጋር ግን እስራኤል በግልጽ እየነገረችን ያለው ሴኔቱ ውስጥ ያሉት የእኛ ሰዎች ናቸው ከሳኡዲ ጋር ለማድረግ ያሰብከውን የኒውክሌር ግንባታ ስምምነት በእነሱ በኩል ነው ማሳለፍ ያለብህ እያሉት ነው። ምክንያቱም በእስራኤል ደጋፊዎች የተሞላ በመሆኑ። እርግጥ ነው ትራምፕ ለእስራኤሎች ምን ያህል እንደጠቀማቸው መግለጽ አያስፈልግም። ለእነርሱ የዋልላቸው ውለታ ተዘርዝሮ አያልቅም። ነገር ግን ፖለቲኮ የሚለው ጋዜጣ እንደገለጠው ለረዥም ጊዜ ያህል መዝለቁን ትራምፕ የወደደው አይመስልም። ከጥቅሙ ይልቅ ጉዳቱ ስላመዘነበት ስምምነት መደረጉን ብቻ ይመጣል። እዚህ ጋር ያለውን የእስራኤል ጋዜጣ ይዞት የወጣውን ርዕስ አንቀጽ እንድትመለከቱት፣ ትራምፕ ለናታናይሁ ይህንን ነገር ቶሎ ጨረስ የሚል የመጨረሻ ማስጠንቀቂያ ሰጥቶታል ይላል። የመካከለኛው ምስራቅ ጉብኝቴን ከመጀመሬ በፊት ይህንን ነገር በቶሎ ቋጭ በማለት ከፍተኛ ጫና እያደረገባቸው መሆኑ ተገልጿል። የእስራኤል ጋዜጦች እንኳ ናታንያሁ ጫና እየተደረገባቸው ነው የሚለውን ቃል ተጠቅመው ዜና እየሰሩ ነው። አሁን ከእስራኤል ጀርባ ትራምፕ ካደረገው የመጀመሪያው ነገር እንጀምር። ባለፉት ጥቂት ወራቶች ውስጥ ልብ ካላችሁት አሜሪካ ብዙ መሻሻሎችን አደርጋለች ምን? ለምን? እንዴት የሚሉ ጥያቄዎች ካሏችሁ፣ ምክንያቱም ያለ እስራኤል እርዳታና ድጋፍ ነገሮችን በራሳቸው መከወን ጀምረዋል የሚል ነው መልሱ። ሰዎች እስራኤል ለዩናይትድ ስቴትስ በትክክል ያደረገችላት ምንድን ነው በማለት ብዙ ጊዜ ይጠይቃሉ። ምንም የረባ ነገር አድርጋላት አታውቅም። ልክ እንደ መዥገር እላያቸው ላይ ተጣብቃ መጥጣ አደረቀቻቸው እንጂ። ስለዚህ እዚህ ጋር ማንሳት የሚፈልገው የመጀመሪያ ነገር ይህ ማርች ላይ የወጣ ዜና ነው። ዜናውን አክሲዮስ የሚባል ጋዜጣ ይዞት ወጥቷል። እንዲህ ይላል ዩናይትድ ስቴትስ ከሐማስ ጋር ሚስጥራዊ ስብሰባ እያደረገች ነው ይላል፣ ያለ እስራኤል። እነርሱም ስለዚህ ጉዳይ ደስተኞች አይደሉም። አፕሪል ላይ ደግሞ ዘጋርዲያን የተባለ ጋዜጣ ይዞት በወጣው ርዕሱ ላይ ዩናይትድ ስቴትስ ከኢራን ጋር የኒውክሌር ፕሮግራም አጠቃቀሟን በተመለከተ ገደብ እንድታደርግና የተጣሉባትን ማዕቀቦች እንዲነሱላት የተያያዘውን ንግግር እንደምትገፋበት ያትታል። አራት ዙር ንግግሮች በአሜሪካና በኢራን መሃል ሲደረግ በአንዱም ውስጥ እስራኤል አልተሳተፈችም። ቻናል 12 የተባለ የዜና ቻናልም እስራኤል ተጨንቃለች ሲል በጥቅስ ውስጥ አድርጎ ዜናውን ይዞ ተወጥቷል። ቀጥሎ ግንቦት ወር ላይ እስራኤል የኢራንን የኒውክሌር ማብለያ ተቋም የማጥቃት እቅድ ነበራት። ነገር ግን ትራምፕ ይህንን ተቃውሞታል። ይህንን የዜና ርዕስ ደግሞ እንመልከት። ናታንያሁ ሁለት ሀሳቦችን ይዞ ወደ ዋይታ ሐውስ ሄዶ ነበር። ሁለቱም ግን ውድቅ ተደርገውበት ባዶ እጁን ተመልሷል። ይህንንም ዜና ሲኤንኤን እንዲህ በሚል ርዕስ ይዞት ወጥቷል። ናታንያሁ በታሪፍ ጉዳይና በኢራን ጉዳይ ላይ ድልን አሽቶ ከትራምፕ ጋር ተገናኝቶ ነበረ። ነገር ግን ወደ እስራኤል ባዶ እጁን ተመልሷል ይላል። ይህም የሚጠቁመን አሜሪካ ከጦርነት አቀራረብ ይልቅ የዲፕሎማቲክ አቀራረብን ምርጫዋ እያደረገች መምጣቷን ነው። ፖለቲኮ በተባለው ጋዜጣ መሰረት የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ እንዳለው ኢራንን ማጥቃት የአሜሪካ ብሔራዊ ፍላጎት አይደለም ሲል መናገሩን ጠቅሷል። እናም የብዙዎቹ ማስተያየት እንደሚጠቁመው ከሆነ ብዙ ትኩረት መሰጠት ያለበት ለቻይና ነው የሚል ነው። ስለዚህ እርግጥ ነው እስራኤል ማቆም ነበረበት፣ ምክንያቱም ያለ አሜሪካ ድጋፍ ጥቃቱን ማከናወን ስለማትችል። ሌላው ትራምፕ ከሁቲዎች ጋር ባደረገው ስምምነት እስራኤሎች ማመን አቅቷቸዋል። ይህንንም ልክ ፊታቸው ላይ እንዳረፈ ጥፊን የቆጠሩት። ምክንያቱም ይህ ስምምነት የተደረገው ሁቲዎች የእስራኤልን ዋና ኤርፖርት፣ የቤንጉሬንን አየር ማረፊያን በሚሳኤል ከደበደቡ ጥቂት ቀናቶች በኋላ መሆኑን ነው። የትራምፕ ትኩረት ምን ላይ ነበረ? ሁቲዎች እስራኤል ላይ ነው ይህን ያደረጉት። እኔን የሚያሳስበኝ በዓለም አቀፍ የመርከብ ዝውውር ላይ የሚያደርጉት ጥቃት ነው የሚለው ላይ ነበር። ይህ ነበር የእርሱ ትኩረት። መርከቦቻችንን ማጥቃታችሁን አቁሙ። ይህን ካደረጋችሁ የተኩስ አቁም ስምምነት እናደርጋለን ነበር። ቀጣዩ አሜሪካ በኳታር እርዳታ የቀራትን የመጨረሻ ታጋች ኤደን አሌክሳንደርን ከሐማስ ጋር ተደራድራ አስለቀቀች የሚለው ዜና ነው። በዚህ ዜና በኦንላይን ላይ ያሉ ሰዎች ጭሰዋል። ለምን ካላችሁ ምክንያቱም ኳታር ከአሜሪካ ጋር ያላት ግንኙነት በድጋሚ የበለጠ ተጠናክሮ የደረሰበት ደረጃ ኳታር ኤርፎርስ ዋን የተባለውን አውሮፕላኑን የሚተካ ጃምቦ ጄት ለትራምፕ በስጦታ መልክ ስላበረከተች በኦንላይን ላይ በዚህ ተበሳጭተው ቁጣቸውን ሲገልጹ የነበሩት አብዛኛዎቹ ሰዎች ማን እንደሆኑ መገመት ትችላላቸው? እስራኤሎች ናቸው። ይህም ለምን እንዳበሳጫቸው ብዙዎችን ያስገርሟል ምክንያቱም ኳታር ለፕሬዝዳንቱ የጃምቦጀት ስጦታ ነበር የሰጠችው። እስራኤል ለአሜሪካን ህዝቦች ምን ስጦታ ሰጥታለች? በማለት ብዙዎች ይጠይቃሉ። ከዚህ ሁሉ ቁንጮ ደግሞ ትራምፕ ሰሞኑን ያደረገው የመካከለኛው ምስራቅ ጉብኝት እስራኤልን ገሸሽ ያደረገ መሆኑ ነው። በዚህ ጉብኝቱም ወደ ኳታር፣ ወደ ሳውዲ አረቢያ እና ወደ ዩናይትድ አረብ ኤሚሬት ይሄዳል። እንደተዘገበው ከሆነም ሳውዲ አረቢያ እና ዩናይትድ አረብ ኤሚሬት በዩናይትድ ስቴትስ ውስጥ በትሪሊዮን ዶላር የሚገመት ኢንቨስትመንት እንደሚያደርጉ ይፋ አድርገዋል። ይህም የትራምፕን አንቴና አቁሞታል። ከእነዚህ ሰዎች ጋር ብንሰራ ያዋጣናል፣ እነዚህኞቹ ግን ዝም ብለው እየመጡ እያደረቁን ይሄዳሉ የሚል ይመስላል። ፖለቲኮና ሌሎች ጋዜጦችም እንደሚሉት ከሆነ ጋዛ የአጀንዳው ከፍተኛውን ቦታ ትይዛለች። ኢንሻላህ የኡማው ደዋ እንደሚሳካ ይህም ዩናይትድ ስቴትስ ይህ ጦርነት እንዲያበቃ ጥሪ እንድታደርግ ለማሳመን ሊደራደሩበት የሚችሉት ዋና እድላቸው ነው። ከእስራኤልም ጋር ሆነም አልሆነም ሰላም ጠረጴዛው ላይ ነው ብለዋል። ይህን ጦርነት እነርሱ እንደሚያራዝሙት በይፋ እየተናገሩ ነው። እነርሱ ጦርነትን በመምረጣቸው የሰላም ስምምነቶቹ ከአሜሪካ በኩል እየመጡ ነው ማለት ነው። ቀጣዩ እስራኤል ገሸሽ የተደረገችው ዩናይትድ ስቴትስ ለሳውዲ አረቢያ ለመስጠት ካቀደችው የሲቪል ኒውክሊየር ፕሮግራም ስምምነት ነው። በባይደን አስተዳደር ጊዜ ይህንን ለማድረግ አንድ ቅድመ ሁኔታ ተቀምጦ ነበር፤ ሳውዲ አረቢያ ከእስራኤል ጋር ያላትን ግንኙነት መጀመር አለባት የሚል ነው። አሁን በትራምፕ ጊዜ ግን ይህ ቅድመ ሁኔታ ከጠረጴዛው ላይ ተነስቷል። ሌሎች ርዕሶችንም ካየን ትራምፕ ናታናያሁን ወደ መስመር ግባ ሲል በእጅጉ በሚያሳፍር ቃል ተናግሮታል። በአሁኑ ሰዓት እስራኤል በሁሉም ቦታ ገሸሽ የተደረገችና መሳቂያ የሆነች ነው፣ መቀለጃ ሆነዋል። እንደ ከዚህ ቀደሙ ቁልፍ የቀጠናው ተጫዋች መሆናቸው ቀርቷል። አሁን ሳዑዲ ወደፊት ለመምጣት የሞከረች ነው፣ ዩናይትድ አረብ ኢሚሬትም እንደዛው። ምክንያቱም ትራምፕ ቀለል ያለ ሰው ነው ቀለል ያሉ መፍትሄዎችን ነው የሚፈልገው። ትልቅ ኢንቨስትመንት ይፈልጋል። ከዛ ተመልሶ ያነጀውበታል። ትራምፕ ውስብስብ ሰው አይደለም። ሰውየው ውሎ አድሮ በትልልቅ አውሮፕላኖች መማረኩ አይቀርም። እኛም ይህንን የጋዛን ጉዳይ እስከ ወዲያኛው ይህን አጋጣሚ ተጠቅመው እንደሚፈቱት እና የውማውን ለቅሶና ጩኸት የሕፃናቶችንና ሴቶችን እልቂት እንደሚያስቆሙ ተስፋ በማድረግ መልካም ሁሉ እንዲገጥማቸው እየተመኘን የዛሬውን ፕሮግራም እዚህ ላይ እንቋጫለን። አሰላሙ ዓለይኩም ወረሐመቱላሂ ወበረካቱ።